ነፍሴ እስከ ሞት ድረስ ተጨነቀች ብሎ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝነው። ምንጊዜም በእግዚአብሔር ፊት ምን ሆነን የምንታየው ልጅ ሆነን የምንታየው። ማንም በሳል የለም። አሁን እኛ በስለት ስን የበሰልን መስሎ እናቴ እናቴ፣ የክብር ጌታ ሳይመጥ ነው ሳይገባው ያለመጠኑ የአንዲት ድሀ ልጅ ሊሆን እያበላን እጁን እንደምንነክሰው ህብስት ያበረከቱ እጆቹን እንደምንቸነክረው በቃሉ ሙት የቀሰቀሰበትን አንደበት በጥፊ እንደምንመታ፣ ሰዎች አትርፈው ንቀው ሲተውን ይሄ ለምንም አይሆንም ሲሉ እግዚአብሔር ግን የተናቀና አንስቶ ማክበር ያውቅበታል። እግዚአብሔር ከኃጢአት ሁሉ የሚጠላው ምንድን ነው? ትዕቢት ነው። እግዚአብሔር እንዲያየን ከፈለግን፣ እታይ እታይ ማለታችን ሳይሆን በእግዚአብሔር ፊት የሚታይ ማንነት መያዝ ነው። ጌታ ሦስቱን አጠፋፎች ዘርዝሮ የጠፋ ልጅ ብትሆኑም እፈልጋችኋለሁ፣ የጠፋ በግ ብትሆኑም እንደ በግ ጅሉ ናችሁ ብትጠፉም እፈልጋችኋለሁ። ቤት ውስጥ ትቢያ እንደወረሰው ዕቃ ሁናችሁ ብትጠፉም እፈልጋችኋለሁ። ነፍሴ እስከ ሞት ድረስ ተጨነቀች ብሎ በዕለተ ዓርብ የተናገረው የሰው ልጆችን መጎዳት መጠን ባየ ጊዜ እግዚአብሔር ይበልጥ ለዚህ ያዝናል። አንድ ሰው ከጤናኛ እጁ ይልቅ ለቆሰለ አካሉ ይበልጥ እንደሚጠነቀቅለት ተኝቼበት እንዳላደማው፣ ቁስሉን እንዳላስፋፋው ብሎ ከጤነኛ አካሉ ይልቅ ለቆሰላ አካሉ እንደሚያዝንለት ሁሉ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝናል። ሁል ጊዜ ስንጸልይ ምናችን ሆይ እያልን ነው የምንጸልየው፣ እግዚአብሔር አባታችን ሆይ። ለምን ይመስላችኋል? ምን ጊዜም በእግዚአብሔር ፊት ምን ሆነን የምንታየው? ልጅ ሆነን ነው የምንታየው። ማንም በሳል የለም አሁን እኛ በስ በስለት ስን የበሰልን መስሎን የለም በእግዚአብሔር ፊት ማንም ልጅ ነው የሚያዝንልንም ለዚያ እውነቴንም እነግራችሁ እንደብ ድያየን እንደ ልጅ እያየን ከመበጽብርት ዋን ነኝ እንዳለ አባ ጊዮርጊስ በጭቃ እንደሚጫወት ልጅ እየቆጠረን ነው እግዚአብሔር። እስከዛሬ ይቻለን ማለት ነው። እግዚአብሔር ከድንግል ማርያም ሰው የሆነ የሰው ልጅ ሆኖ የመጣ ለምን እንደሆነ ሲባል ውርደታችን አይቶ፣ የክብር ጌታ ሳይመጥ ነው ሳይገባው ያለመጠኑ ያንዲት ድሃ ልጅ ሊሆን መጣ። ድሃ ናት እኮ መቤታችን በሥጋዋ የድሆች ልጅ ከቤተ መንግስት ያሉ ወይዛዝርትን እንኳን አልመረጥም። ለመወለጃውም ቤተ መንግስትን አልመረጥም። የከብት በረት መርጦ ሰውን ከዚያ ውርደት ለማውጣት እንግዲህ፣ ተመልከቱ ልጁ የሚሸት ጭቃ ውስጥ እንኳን ቢገባበት እስከ አንገቱ ጭቃው እየያዘው ወገብቶ ልጁን የማያወጣባት ማን ነው? ወይም የማታወጣናት ማናት? ይህ ልጇ መውጣት እንጂ ጭቃው ይታያታል እንዴ? እግዚአብሔር ወደዚህ ዓለም ሲመጣ የእኛን ማዳን እንጂ የእኛን ኃጢአት ክፋታችንን እያበላን እጁን እንደምንነክሰው ህብስት ያበረከቱ እጆቹን እንደምንቸነክረው፣ በቃሉ ሙት የቀሰቀሰበትን አንደበት በጥፊ እንደምንመታው፣ ምራቁ ዓይን ያበራውን ጌታ ሐሞት እንደምንግተው እያወቀ የመጣው ለምን ይመስላችኋል? ውርደታችን ከዚህ በባሰ ስለነበር ነው። እና እግዚአብሔር በእውነት ውርደታችን አይቶ በድንግል ማርያም ማሕፀን መታና ከፍ አደረገን። እመቤታችንን ለዚህ ምክንያት ሀገር አድርጎ መረጣት። ድንግል ማርያም የምንወዳት ለዚህ ነው። አንድ ጊዜ ጽጌ፣ አንድ ጊዜ ፍልሰታ፣ አንድ ጊዜ ምን፣ አንድ ጊዜ 21 አንድ ጊዜ 16 እያል ምክንያት እየፈለግን የምናነሳት ይሄ ውርደታችን እንዲወገድ ንጉሱ ሊፈርድልን ሲመጣ የተገባችና የበቃች መንበር ሆና የተገኘች እመቤታችን ናት። እግዚአብሔር ሲመጣ በማን ቤት እንቀበለው ነበር? ድንግል ማርያም ባቶን ኖሮ ማን የተነጠፈ ቤት አለ? የማን የተጎዘጎዘ ቤት አለ? እሱ ማለት ሰውነት ነው። እግዚአብሔር ቅጠል የተጎዘጎዘ ቤት ላይ የሚቀመጥ አይደለም። እግዚአብሔር የሚፈልገው ቅድስና የተጎዘጎዘበት ሰውነት ነው። ያንን ይዛ የተገኘች ደግሞ እመቤታችን ናት። ውርደት የሚባለው ሰዎች ሲያዋርዱን እግዚአብሔር ያይልናል። ሰዎች ሲያዋርዱን እውነት ከያዝን ማለት ነው። ይህኛው እኛ ስንዋረድም እንኳን እንደው በምሕረቱ እንደሚያይን ተስፋ ለመቀጠል ነው። ስለዚህ እግዚአብሔር ሌሎች እግዚአብሔር ይገርማቸዋል እውነትን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። የሚያዋርዱንን ያዋርዳል እግዚአብሔር። እግዚአብሔር ጥሩ ስንሆንና ጥሩ ሰው ሆነን ሰዎች ሲያዋርዱን ቢፈርድልን አይደለም ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም እግዚአብሔር። አንድ ሁለት ሶስት ታሪኮችን ከመጽሐፍ ቅዱስ ልንገራችሁ። መጀመሪያው አባታችን ኖህ ነው። አባታችን ኖህ ወይን ጠጥቶ ሰክሮ እንደነበረ በመጽሐፍ ቅዱስ ተጽፏል። እንደምታውቁት ሊቃውንት ሲናገሩ እን ኖህን ያህል ጻድቅ እንዴት እስከሚሰክር ይጠጣል ብለው ጠጥቶ ስለማያውቅ አንድ ቀን ቢቀምስ ያ ራሱ ላይ ወጥቶ ነው ይላል። ጠጥቶ ስለማያውቅ አንድ ቀን ትንሽ ቢቀምስ እሱ ጭንቅላቱ ላይ ወጥቶ ነው እንጂ ኖህ እስኪሰክር አይጠጣም። ሰክሮ ሳለ ምኑን፣ ምን ሆነ? ራቁቱን ተኛ። አንደኛው ልጁ መጣና ራቁቱን አየው። ምን አለ? ሄዶ ለሁለቱ ወንድሞች ምን አለ? ኧረ አባታችሁ ራቁቱን ተገልብጦላችኋል ሰክሮ ብሎ ተነገረ። ሁለቱስ ምን አሉ? የአባታችን ኀፍረትማ አናይም ብለው ልብሳቸውን ገፈው የኋሊት መጥተው አልብሰውት ሄዱ። ከዚያስ ከነአን ነበር ያን ያደረገ የካም ልጅ ካም የተረገመ ይሁን ብሎ እግዚአብሔር የረገመ በረከት ነሳው። የበረከቲቱን ምድር ኢየሩሳሌምን እንዳይሳተፍ አደረገው። ኖህ መስከሩ ትክክል ባይሆን እንኳን ኖህ የዚያን ጊዜ እርቃኑን ቢቆም እንኳን በመላ ዘመኑ ግን የማን ሰው ነው? የእግዚአብሔር ሰው ነው። አንድ ቀን በገጠመው ውድቀት ስላዋረደው እግዚአብሔር ደግሞ ያንን ያዋረደውን አዋረደው፣ የባረኩትን ደግሞ ባረካቸው። ሁለተኛስ ራቅ ብዬ የምጠቅሳው አባታችን ቅዱስ ዳዊትን ነው። እንግዲህ ቅዱስ ዳዊት ሶስት ኃጢያት እንደሰራ ይታወቃል። ታሪኩን የምታውቁት ነው። ኦሪዮ የሚባል ወታደር ነበረው። እሱ በሄደበት ከዕለታት አንድ ቀን የኦሪዮ ሚስት ባትክልት ቦታ መካከል ገለዋን ስትታጠባይቶ በዝሙት ተነድፎ ያችን ሴት አምጡልኝ ብሎ ከእሷ ጋር በዝሙት ወድቆ ጸንሻለው ስላለችው ደግሞ ኃጢያቱ እንዳይታወቅበት ባሏን አስገድሎታል ቅዱስ ዳዊት። ስለዚህ ሶስት ኃጢያት ሰራ፤ አንደኛው አታመንዝር የሚለው ነው። ሁለተኛው የባልንጀራህን ሚስት አትመኝ ነው። ሶስተኛው አትግደል የሚለው። እነዚህን ሶስቱን ህጎች አፈረሰ። ሶስቱን ህገጋት አፍርሶ ሳለ ግን ምን አደረገ? የገዛ ልጁ ጠላት ሆኖ ተነሳበት። ማን? አቤሴሎም። አቤሴሎም አባቱን ዳዊትን አባሮ ከቤተ መንግስት ከሰደደ በኋላ ዳዊትን እስራኤል ተስፋ እንዲቆርጡበትና እንዲዋረድ ድንኳን አስጥሎ አገር እያየ ከድንኳኑ እየገባ የአባቱን ሚስቶች ሁሉ አስነወራቸው። ይህን አድርጎ ካባረረው በኋላ ቅዱስ ዳዊት ተሰዶ እያለቀሰ ሲሄድ፣ እግዚኦ በማት ከይትቅስፈኒ ወበመቅሰፍት ከይትገስጸኒ አቤቱ በቁጣ አትቅሰፈኝ በማትህም አታጥፋኝ እኔ ድውይ ነኝና ማረኝ አጥንቶችም ታውከዋልና እያለ ሲያለቅስ፣ አቤሴሎም ግፍ አልበቃውምና አባቱን እየተከተለ ሲሄድ በፈረስ ሆኖ ዳዊትን ጦርነት ገጥሞ አባቱን ገሎ ለመምጣት ሲሄድ በጫካ መካከል በፈረስ ሲሄድ ፀጉሩ ሹርባ ነበርና የገዛ ፀጉሩ ዛፍ ላይ ተንጠልጥሎ ሞተ። የገዛ ጸጉሩ ዳዊትን እግዚአብሔር ይገስጸዋል እንጂ ሰዎች እንዲያዋረዱት ግን አይፈልግም። ዳዊት ንስሐ ገብቶ አልቅሶ ተመልሶ ወደ ቤተ መንግስቱ ተመለሰ። ይገርማችኋል ግን ቅዱስ ዳዊት ከዚያ በኋላ ያደረገው ልንገራችሁ። ዳዊት ከዚያ ከሞት ተርፎ ከተመለሰ በኋላ ሚስቶቹንም አልተገናኝም እስከ ሕይወቱ ፍጻሜ ድረስ በንጽህና ነበር የኖረው። ከሞት ያተረፈውን ጌታ እንዲያድርጎ ክሶ አገልግሎት ሞቷል። እግዚአብሔር የአዳምን ውርደት ተከትሎ አይቶ መጣና ምን አደረገ? እኔ በለስን አትብሉ ያልኳቸው ፍቅርን ለመግለጽ ነው እንጂ እንኳን በለስ ስጋዬን እንኳን የምሰጥ ለጋስ ነኝ አለና አጋንንቱን አዋርዶ ለአዳም ደግሞ ልግስናውን ገለጸለት። ይሄው ውርደታችን አይቶ መጣ የተባለው ለዚህ ነው። ሰዎች ሲንቁን አትርፈው ሲተውንም እንደዚሁ ዳዊት በልጅነቱ ስድስቱ ወንድሞቹ ለሹመት ሲቀርቡ እሱን ግን ንቀው ትተውት ነበረ። ጌታ ግን ቁመተ ረጃጅሞቹን ወንድሞችን ትቶ አጭሩን፣ ትንሹን ብላቴና በሜዳ የተረፈውን ዳዊትን አምጥቶ ሹሞታል። በኃጢአት ብቻ ሳይሆን ሰዎች አትርፈው ንቀው ሲተውን ይሄ ለምንም አይሆንም ሲሉ፣ እግዚአብሔር ግን የተናቀን አንስቶ ማክበር ያውቅበታል። አስራ አንዱ ወንድሞቹ ዮሴፍን ሲንቁት ዮሴፍን አንስቶ እግዚአብሔር አክብሮታል። ጠባቂውን ሙሴ አንስቶ አክብሯል። እግዚአብሔር እንዲዳሁን ፈርዖን ባህር ውስጥ ከመወረውራቸው ሕፃናት አንዱ መጥቶ እኔን በባህር ውስጥ ጥሎ እስራኤልን ወደ አሻግሮ ከነአን ያገባል ብሎ አስቦ ያውቃል። እንዴት ብሎ ሊያስብ ይችላል? ባህር ውስጥ የጣለው ሕፃን አድጎ ንጉሱን ባህር ውስጥ ይጥላል ብሎ ማለት ሊያስብ ይችላል? እግዚአብሔር ሲሰራ እንደዚያ ነው። እሱ ብቻ ይገስጸን፣ እሱ እንደ አባትነቱ ይቅጣን ለጨካኝ እጅ ግን አሳልፎ አይስጠን መድኃኔ ዓለም። ሶስተኛው ውርደታችን ተመልክቷል የሚባለው ሰው ራሱን በትህትና ሲያዋርድ ማለት ነው። ሰው ራሱን በትህትና ሲያዋርድ፣ ይህንን ሰው እግዚአብሔር ያየዋል። ሰው ራሱን በትህትና ሲያዋርድ፣ ሰው ራሱን በትህትና ሲያዋርድ፣ እግዚአብሔር አይኑ ወደ የት ይሄዳል? ወደዚያ ሰው ያልፋል። ጌታ ምን እንዳለ ሰምታችሁታል። የማቴዎስ ወንጌል ምዕራፍ 11 እኔ በልቤ ትሑት ነኝ አለ በምን የትሁት ነኝ ያለ በልቤ ትሁት ነኝ ያለ እኔን ምሳሉ እኔ በልቤ ትሁት ነኝ የክርስቶስ ትትናው በልቡ ነበረ አፋዊ ትትና ኧረ አይገባም አይገባም የሚለው እንዴት እንደሚሰለች የውሸት እኮ ነው ጤና ይስጥልኝ ጤና ይስጥልኝ እዚህ ላይ ሰው ይቀመጡ ኧረ ለኔ አይገባም ልብ ድር የሚያደርገው ይሄ ማለት እግዚአብሔርማ እንዴት እንደሚጠላው እኛን ሲሰለችን አሁን አጠቃላይ የኛ ይህን እንዲሁ አሁን ትትና ትትና የሚመስለው ሁሉ ውሸት እኮ ነው። ሰው ትዕቢተኛ እንደሆነ የምታውቁት እኔ በጣም ኃጢአተኛ ነኝ፣ እኔ አይገባኝም ይላል። የሆነች ቦታ ላይ ግን ጫና አርጉት እንደ ኮምፒውተር በተን፣ የሆነች ቦታ ላይ ነካ ስታርጉት ብሎ እንደ ነምር ማበጥ ይጀምራል ማለት ነው። የሁላችሁ ችግሩ እኮ እሱ ላይ ነው። እንደ ነምር እኮ ነው። አሀ እንከባበራ ይላል እንደዛ ነው ማለት የሚጀምረው። ይህ እንደው እንደው ምስኪን እንደው አንዱ መነኩሴ እንዲህ አለ። በጣም የበቃ አባት ነው ተብሎ የበቃ አባት ነው ተባለ። ከዛ አንድ አባት እስኪያምጡት ልፈት ነው እንግዲህ ከበቃ ብለው፣ አባ እንዴት ነው የበቁነት ይባላል አለው። እንግዲህ ነው አለ። ግን እማትረባ ሰው ነህ አለው። ስድብ ይሰድበው ጀመረ። ተቆጣ። አይ ብቃት አንተ ውስጡን ሌባ ዘርፎት ቀለም ተቀብቶ ተቆልፎ የተቀመጠ ቤት ትመስላለህ፣ አለው በቅተሃል እየተባልክ ሲሰድቡ ማትችል ከሆነ ገለባ ነህ ማለት ትቢተኛ ነህ ማለት ነው። የበቃ ሰው ትሁት ነው። ሲሰድቡት ስድቡ ይገልጸኛል ነው የሚለው ትቢተኛ ሰው ግን ለራሱ ካለው ከፍተኛ ግምት የተነሳ እንኳን ተሰድቦ አሁን እኮ እንደዚህ የሚሉኝ እኔን ነው ብሎ ይቆጣል። እንዴ አውዶክሲያ የምትባለውን ሴት ታውቋታላችሁ አይደለም? ቅዱስ ዮሐንስ አፈወርቅ፣ ቅዱስ ዮሐንስ መጥምቅን ያስገደለች ሴት ነበረች። ኤልያስን ያሰደደችው ሴት ነበረች ኤልዛቤል። ዛሬም እነዚያ ሰዎች በመካከላችን አሉ። ሲል እኔን ነው ትላለች። እሱ ዝም ብሎ ስብከት ነው የተናገረው፣ እሷን አይደለም። አንዱ ለስደት ያበቃው ይሄ ነበረ እና የእግዚአብሔር ቤተሰቦች እንዲሁ ይሄ ትዕቢታችን። እግዚአብሔር ከኃጢአት ሁሉ የሚጠላው ምንድን ነው? ትዕቢት ነው። የዲያብሎስ የመጨረሻ ኃጢአቱ ትዕቢት ነው። ትህትና ደግሞ ራስን ማዋረድ ነው። ራስን ማዋረድ አንድ ነገር ልንገራችሁ፣ ከቃሉ ጋር ናችሁ አይደለም? የእግዚአብሔር አይኖች ወደ ማን ናቸው? መልሱ ራሱን ወደሚያዋርድ። በሉ እስቲ ሁላችሁም ወደ ማን ናቸው? ራሱን ወደሚያዋርድ። አሁን ሉቃስ ወንጌል ምዕራፍ 18 ላይ አንድ ታሪክ ታነባላችሁ። አንድ አይሁዳዊና አንድ ፈሪሳዊ ለምን ቆሙ ነው የሚለው። ለጸሎት ሲቆሙ አይሁዳዊው ምን ማለት ጀመረ? ጌታዬ እንደዚህ ሳምራዊ ያላደረከኝ አምላክ ተመስገን። አያችሁ፣ አይሁዳዊ የሚለው እንደዚህ ሳምራዊ ያላደረገኝ ተመስገን፣ ከሳምንት ሁለት ቀን እጾማለሁ፣ ሕግህን አከብራለሁ፣ ተመስገን ይላል። ያኛው ሳምን ይላል አምላኬ ሆይ፣ አይኖቼ ወደ አንተ ሰማይ ቀና ማለት አይችሉም ብሎ አንገቱን ደፍቶ ደረቱን ይደቀ ነበረ። በአንተ ፊት የሚያቆም ማንነት የለኝም እያለ ጸሎቱ ተሰምቶለት ተመለሰ ይላል መጽሐፍ ቅዱስ። ቃል በቃል የትኛው ራሱን ያዋረደውን ያንን ነው ያየ እግዚአብሔር። ስለዚህ እግዚአብሔር እንዲያየን ከፈለግን እታይ ይታይ ማለታችን ሳይሆን በእግዚአብሔር ፊት የሚታይ ማንነት መያዝ ነው። በእግዚአብሔር ፊት የተዋረደ እግዚአብሔር ያየዋል። በሰዎች ፊት ራሱን ዝቅ ያደረገ እግዚአብሔር ያየዋል። ሰዎች እንኳን እንዳይታይ የሆነ ቤት ሰርተው እዚያ ውስጥ ቢዘጉት፣ የሆነ መጋረጃ ቢያበጁበት፣ ጨለማ ቤት ውስጥ ቢዘጉት፣ ጉድጓድ ቆፍረው እዚያ ውስጥ ወሩረው ቢጥሉት እንዳይታይ አድርገው እግዚአብሔር ያየዋል። ሰው ሲያመሰግንም እንደሚደረግ ታውቃላችሁ። ዝም ዝምት ስትሉ ሰውየው በሽቆት ይተዋል። አንተ እኮ በጣም ጥሩ ሰው ነህ፣ አንተ እኮ ሊቅ ነህ፣ አንተ እኮ ንጹህ ሰው ነህ ሲል ዝም ስትሉት አ አበዛው አሁንስ ብሎ ወጉን ይተዋል። እውነት መሰለህ እንዴ እኔ ለጨዋታ ብዬ ነው እንጂ ብሎ ነዶት ያቆመዋል ማለት ነው። ሰዎች አንተን መተው ሲያመሰግኑ፣ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ፣ አንተ ደግሞ ውስጥ ላይ የተደበቁ ኃጢአቶችን ተመልከት። እነዚያን ኃጢአቶችን ስትመለከት አንተ ራስህን የማመስገኛ እድል አይሰጡህም። ቅዱስ ዳዊት ስለዚህ ምን አለ? መዝሙር 50 ላይ ኃጢአቴ የሁልጊዜ በፊቴ ነው።